ናችሁ ቤተሰቦቼ። እኔ በነገራችን ላይ እንደዚሁ ዳይሬክት መግባት ደስ አይለኝም፣ ማለት እናንተ ሰላም ሳልልና እና ሰላም ማለት አለብኝ፣ በጣም ውድ ቤተሰቦቼ ስለሆናችሁ ማለት ነው። እንደምናላችሁ እኔ በጣም ደህና፣ እግዚአብሔር ይመስገን። እያበረታታችሁ ነው፣ ላይክ እያደረጋችሁ ነው። በተለይ ላይክ እያደረጋችሁ በጣም እንደሚጠቅመኝ ነግሬያቸዋለሁ። ያው ዩቱብም ራሱ ሮኮመንድ ለማድረግ ሪከመንድ ለማድረግ ለሌላ ሰው ላይክ ሆኔ ያል ስለዚህ ላይክ ማድረጋችሁን ገና ስገቡ ሰብስክራይብ እንኳን ማድረግ ባትችሉ ላይክ እያደረጋችሁ እለፉ ማለት ነው። ዛሬ እንግዲህ ቅባት በቅባት በጣም ብዙ ቆየን ከሰራን ማለት ነው። እና በቅባት እንሰራለን፣ ቅባት እንሰራለን። እኔ ቅባት ብቻውን አልጠቀምም። በጣም የወደድኩት ቅባት አሁን ፊትም ነግሬያቸዋለሁ። እንዲሁም ደግሞ ዩቲዩብ ላይም ራሱ ፎቶን ለጥፌላችኋለሁ፣ ገብታችሁ ማየት ትችላላችሁ ማለት ነው። ይሄ የጣሳው ኮኮናት ነው። ምኑን በጣም እንደወደድኩት ታውቃላችሁ? አይሸትም፣ ሽታ የለውም። ልክ እንድትቀባችሁ ነፍስበታል። ግን ያኛው ኮኮናት የሚረጋው ኮኮናት በብሉም አለ በሰማያዊም አለ። እንደገና ደግሞ ተለያዩ፣ በጣሳም ሆኖ የሚረጋ አለ፣ በተለያዩ እቃዎች አሉ። ግን እሱ ከተቀባችሁ በኋላ በነጋታው በሶስተኛው ቀን ልክ በቃ እንዴት ነው ቅቤ እንዴት ነው በደንብ እየሸታታ እንትን እያለ ሲሄድ እንደዛ ነው ምናምን ሸተው ያኛውም እንደዛ ነው የሚያደርገው፣ እና ይሄኛውም በጣም ነው የወደድኩት፣ አይረጋም። በዛ ላይ ደግሞ በየቀኑ ሌላ በተለይ ሻምፖ ከተጠቀማችሁ ቆንጆ ሻምፖ፣ ሽታ ያለው ሻምፖ ከተጠቀማችሁ ሻምፖ ራሱ የዚህን እንትን ያጠፋዋል ማለት ነው። እና ይህን ብትጠቀሙ፣ በተለይ ሎፕሮስት ያላችሁ እህቶቼ፣ ብትጠቀሙ ጸጉራችሁ እንዳይሞት ይረዳዋል ማለት ነው። በጣም ቆንጆ ነው፣ እኔ ተመችቶኛል። ያው ጎን ለጎን ባዝሉን ስለንጠቀም በነገራችን ላይ ቫዝሊን ብቻ አይደለም፣ እንግዲህ ታቫዝሊን ብቻ አይደለም። በጣም ቆንጆ ቅባቶች አሉ እንደ ብሉ ማጅክ፣ እንደ ዳክስ፣ እንደ ሌሎችም ጭቃ ቅባቶች፣ ቆንጆ ቅባቶች አሉ። እነሱን መጠቀም እንደምችሉ በዚህ አጋጣሚ ለነገራችሁ እችላለሁ። ይሄንን ግን በጣም ወድጀዋለሁ። አብዛኞቻችሁም ተወዱታላችሁ፣ በተለይ ሽታው። በዛ ላይ ደግሞ ጸጉራችሁ ሙትታ ያደርግባችሁ ማለት ነው ጸጉራችሁን እንደዚህ ብትሰሩት ብትሰሩት አያችሁ ወፈር አድርጋችሁ ብትሰሩት ፀጉራችሁ ይመቸዋል። ፀጉራችሁ ይፋፋል፣ ያድጋል። ስለዚህ እንደዚህ አይነት ስራይት ብትሰሩት ቁጥርጥር ስትሰሩ ሳታጠብቁ ብትሰሩት ጫፍ ጫፉም የመያያዝ እድሉ ይቀንሳል። አስፈልጊ አይደባችሁም። ስትሰሩ ደግሞ ይህንን መጨረሻ ላይ አለመጨረስ፣ ያያችሁ፣ አለመጨረስ፣ አለማክረር። እየከረስመ ጫፉ ምን ማውጣት ይጀምራል፣ ቀጥን ማውጣት ይጀምራል። ብትቆጡትም ምንም ትርጉም የለውም። ጫፉም እንትን የሚልባችሁ ከሆነ በሞቀ ውሃ እየዘፈዘፋችሁ እንዲህም በቫዝሊን እራሱ እየቀባችሁ እንደዚህ ጭቃቅባቱን ከታች ጫፉን በደንብ እየቀባችሁ ሳጨርሱ መስራት ማለት ነው፣ ክርር ሳታደርጉ ከዛ እየተስተካከለ ይመጣል። ቀጥሉን ደግሞ ጫፏን ጫፏን ማሳፈር ሳይሆን እኔ እንደ ቆረጥኩት አሳፍራችሁ ሳይሆን በብዙ ሳይሆን ትንሽ ጫፍ ጫፏን መቁረጥ ከዛ ጸጉራችሁ እየተስተካከለ ይመጣል። ስትፈቱትም እያዋያችሁ አይደል። ይሄ እንግዲህ እንደምታዩት ነው። በጣም ነው የሚያምረው። መጀመሪያ ስሬታችሁ ራሱ ይወስነዋል። ሌላው እኔ በጣም ነው የምትገርምኝ ፀጉራችሁን ሳትይዙ እንደያዘ ሰው እባክሽን፣ ለውጥ የለውም ዝም ብለሽ ነው ምናምን የምትሉ ሰዎች አላችሁ። አንዳንድ ህቶች ደግሞ ትክክል ነው። ቅርንፉድ ሊያስማማችሁ ይችላል። ግን ቅርንፉድ ካልተስማማችሁ እሱን ትታችሁ ጅንጅብልና ሮዝ መሪ መጠቀም ትችላላችሁ። እንዳልኳችሁ ከአሁን ፊት ጅንጅብል ከቅርንፉድ ኃይሉ ያደሰ ነው። በጣም ነው የሚገርማችሁ ማለት ነው። እንግዲህ ቅርንፉድ ነው የሚመስላችሁ አይደለ? ኃይለኛ ጅንጅብል ነው ኃይለኛ የሚመስላችሁ አይደለም። ከጅንጅብል ቅርንፉድ ኃይለኛ ነው። ስለዚህ እነዚያ ማድረጋችሁ መጠቀም የምትችሉበት መንገድ አለ። ጅንጅብል ከፊት ለፊት ፀጉር በጣም እንደሚያሳድግ ልጅ በጣም እንደተጠቀማት ነግሬያችኋለሁኝና በጣም ቆንጆ ነው። ይኸው እንደምታወት ነው እያቸው። ቤተሰቦቼ እንደተለመደው እኔ ቅርንፉድ ከቤቴ አይጠፋም። ቅባት ነግሬያችኋለሁ ብቻውን አልሰራም ግማሽ የሾርባ ማንኪያ ነው የምትጠቀሙት፣ ብያቸዋለሁ። ከዛ መብለጥ የለበትም። ያው ቅርንፉዱ ራሱ የገዛሁት ቅርንፉድ በጣም የሚያምር ነው። ማለት ይሄ በጣም ሙትት ያህል አይደለም፣ ሀይል አለው ራሱ ቅርንፉ እንደምታዩት። ስለዚህ ግማሽ የሾርባ ማንኪያ ነው የምንጠቀመው፣ ልክ የዚህን ያክል ማለት ነው። ልክ እንደፈለጋችሁ እንደዚህ አድርጋችሁ እንደዚህ ዘግናችሁ፣ ወይም አይደለም ግላክታችሁ ነው መጠቀም ያለባችሁ። ከዚህ መብዛት የለበትም ብያችኋለሁ። መፍጫ ካላችሁ ወይም መውቀጫ ካላችሁ ብትወቅጡት በጣም ይመረጣል። ያው እንግዲህ የእኔ መስሪያ ይሄ ነው። ቅባቱን አይታችሁታል። በደንብ ይኸው እንደምታዩት ነው። ዩኤ ዩናይትድ አረብ ምረት ፕሮዳክቱ ማለት ነው። ይኸው እንደምታዩት ነው ኮኮናት የጣሳው ልታገኙት ትችላላችሁ፣ ግን እኔ ፎቶን ማስቀመጫ የላችኋለሁ ማለት ነው። ስለዚህ በዚህ በመቀቢያዬ ልክ አድርጌ ነው የምሰራው። በነገራችን ላይ እኔ ለሰውነት ሁሉ እጠቀመዋለሁ። ለሰውነትም ይሆናል፣ ይሄ ለሰውነትም ይሆናል መጠቀም ትችላላችሁ። ከራስ እንትናችሁ እስከ ጥፍር እግራችሁ ድረስ መጠቀም ትችላለ። ፊታችሁ መጠቀም ትችላላችሁ። እንግዲህ እኔ ከራሴ ያመጣሁት አይደለም። ሲሸጡልኝ ራሱ እዛ ኮስሞቲክ ስፔስ ሲሸጡልኝ ራሱ ነግረውኛል። እንዲህም እዚህ ላይም ታገኙታላችሁ ማለት ነው። አያችሁት? ልክ እንደ ውሃ ነው በቃ፣ በጣም ውሃ ነው የሚመስለው። በነገራችን ላይ ይሄን ነገር በቅባት ስትሰሩ ቢያንስ ለሀያ ቀን የሚሆናችሁ መሆን አለበት እንጂ ከዛ የበዛ አይሆንም። ከዛ በላይ ከሆነ አይሆንም ይበላሻል ማለት ነው ስለዚህ ቆዳችሁን የማሳከክ ምናምን ባህሪ ሊያመጣ ስለሚችል ቢያንስ ቀኑን ቀነሳ አድርጋችሁን ልትሰሩ የምችሉት ለትንሽ ጊዜ ማለት ነው ሌላው ደግሞ ማፍላት በፍጹም ማፍላት አይቻልም ይሄንን ቅባት ማፍላት አይቻልም እንዳታፈሉ እንኳን እኔ እንኳን ቅባት በውሃ ሰራ እኔ አሳይቻቸዋለሁ ስለዚህ ለስ ባለ እሳት ላይ ትንሽ ጋል ሲል ነው የምታወጡት ማለት ነው ልክ መጋል ሲጀምር እንደዚህ ሲሆን በቃ አረፋ እንደዚህ ሊያወጣ ሲያስብ ታወጡታላችሁ። በቂው ነው ማለት ነው። ማፍላት ማንተቅተቅ ቅባት ላለቀለት ይሄ በተለይ እነዚህ አሁን ያለቀላቸው ናቸው ቅባቶቹ ተሰርተው የተቀመጡ ስለሆኑ እንደገና ሲፈሉ ቆዳችን ላይም ጸጉራችን ላይ፣ ቆዳችን ጸጉራችን ችግር የለውም። እንዳልኳችሁ ጥፍር ነው ግን ቆዳችን ላይ ሳይድ ፌክት ሊፈጥሩ ስለሚችሉ ሁልጊዜም እንደምነግራችሁ ማፍላት የለባችሁም። እሺ ሁሌም እንደምላችሁ እንደዚህ ጠቅጣቃ ማጥለያ ቢኖራችሁ በጣም ይመረጣል። በተለይ ቅርፉድ ሲሆን እነዚህ ብናኞቹ ወደ ቅባቱ ገብተው ቆዳችን ላይ ወይም ፀጉራችን ላይ ማረፍ የለባቸውም። በጣም ሊያሳቅኩን ይችላሉ ማለት ነው። በነገራችን ላይ ይሄ ቅባት ዋጋውም ቆንጆ ነው። በነገራችን ላይ ሱቅ ላይ እንደዚህ በጣም ወርደው የሚገኙ ቅባቶች አደሉ። ወደ አምስት መቶ ሀምሳ ብር ነው የሚገዛው እና ያው እንተናለው ማለት ነው ቢያንስ ጥሩ ነው። እንደዚህ ከፍ ተብሎ ዋጋቸው ብቻ አይደለም ኳሊታቸው ምንጋውን እንደሚሸጡ በደንብ ማወቅ አለባችሁ። ለጸጉላችሁ በጣም ሪስፔክት ምሰጡ ከሆነ ለቆዳችሁ እንደዛው ማለት ነው። አልቀዋል። ይኸው በጣም ነው የሚያምረው ከለሩ ራሱ ማለት ነው። ግን ንጹህ፣ ምንም አይነት ነገር አብሮት አልገባም። እንዳልኳቸው እኔ ማጥለያዬን አሳይቻችኋለሁ። እንደዚህ አይነት ማጥለያ የቲሸርት ቅዳጭ ሊሆን ይችላል፣ የነጭ ሌላ ብቻ ንጹ ይሁን ሁልጊዜ መታጠብ በደንብ አድርጋችሁ እንትን ማለት አለባችሁ ማለት ነው። አያችሁት? በጣም ነው የሚያምረው። በቃ ለምጅ አለው አይደለም። ጥቅሙንም ለምጃለው እንደገና ደግሞ ባዶ እንደዚህ በነጩ ተጠቅሜ አዲስ የሆነ ግራ ይለኛል ማለት ነው። ጊዜ ምን ይህን ቅባት እንደዚህ ነው ግን ቅባት ፈሳሽ ቅባት አልነበረኝም። እንደገና ደግሞ ይሄንን እዚህ ስላላገኝ ግዴታ ወደ ከተማ ከፍ ወደ አለ ከተማ ሂጅ ነበር ማግኘት የነበረብኝ እዚያ ሂጅ ነው ፈልጌ እንግዲህ ያገኘሁት ማለት ነውና ሱፐርማርኬት ማግኘት ይችላላችሁ። አንዳንድ ቦታ ላይ አሁን በደንብ እየመጣ ነው ግን ኮስሞቲክስ አብዛኛው ጊዜ ላይ ኮስሞቲክስ ላይ ነው የሚገኘው፣ እና እዛ ፈልጋችሁ ማግኘት ትችላላችሁ ማለት ነው። በተለይ ትኩሱ ሲሆን በጣም ቆንጆ ነው። ሌላው ደግሞ ቆዳችሁ እንዳይሸበሸብ ይሄ ያረጀ ቆዳ ይመስላል አይደለ? ድንገት ቶሎ ተጎድቶ ቆዳችሁ ምናምን እሱን በጣም ነው የሚመልስላችሁ። በጣም እኔ ቀባዋለሁ፣ እግሬንም፣ እጄንም ፊቴንም ማታ ማታ ፊቴን ቆዳችሁን ይሄ እንዳልኳችሁ ነው። ልክ እንደ ራሳችሁ ላይ እንደምትጠቀሙት ነው። ቆዳችሁም ላይ ስትጠቀሙት የሚሆነው ቶሎ የመሄድ ቅልል፣ ቶሎ ሰውነታችሁ ላይ ገብቶ እንትኔ ማለት ወደዛው ለምሳሌ ቆዳችሁን የማ እንትኔ ማለት በጣም የማ እንትኔ ማለት የመለጠጥ ወይም ደግሞ ለምሳሌ የአንዳንድ ቅባቶች ቀባቶች ምናልባት ቫዝሊን ሊሆን ይችላል ከቆዳችሁ ላይ ፊታችሁ ላይ የምትቀቡት ያለ መጥፋት ነገር ይኖራል፣ አይደለም? ይሄ ግን እንደዛ አይደለም። እንደዛ ሳይሆን አላረር ወደዛው ጥፍት የሚለው ፊታችሁ ኖርማል ድርቅ ነው የሚለው ቅባቱን እንትን ብላችሁ እና ወደ ውስጥ ገብቶ በቃላ አይደለ፣ ቆዳችሁን የማሳመር እንትን ነው ያለውና፣ በጣም ቆንጆ ነው። እኔ በጣም ወድጀው አለውኝ። እንደዚህ በደንብ አድርጋችሁ ማሳጅ ማድረግ ያለባችሁ አያችሁ። አፉን በደንብ አርጋችሁ መቀባት፣ በተለይ ቅባቱ ጋል ሲል ማለት ነው። ፀጉራችሁ በተለይ ጠንካራ ፀጉር ያላችሁ እህቶቼ ፀጉራችሁን ቆንጆ ነው የሚያደርግላችሁ። ያስተካክለዋል፣ እንዲፋፋ ይጠቅማችኋል። ሁልጊዜ እያጋላችሁ በሞቀ ውሃ እንደው ትጠቀሙት፣ በጣም አሪፍ ነው። እንደዚህ አድርጋችሁ እዚህ እዚህ ጋር ቅርንፉድ ስላለው ፊት በደንብ። በነገራችን ላይ ቻሌንጁን ልቀጥል እችላለሁኝ። ከሰኞ ማለት ነው። ምናልባት እንዳልኳችሁ የቴሌቪዥኑ እንትን ሊሆን ስለሚችል ከሰኞ ክፍል ሁለት ቻሌንጅ ሊቀጥል ይችላል። እሞክራለሁ እንግዲህ። ተመሳሳይ አይደለም፣ እንግዲህ ተመሳሳይ መጫናችም ከሆነ እስኪ ሰርቼ ፖስትላችሁና እናያለን ማለት ነው። በነገራችን ላይ አሁን ተፍታቷል። አንደኛ ቅባቱ ትኩስ ነው። ሌላው ደግሞ እኔም በእጄ እንደዚህ አፍታቷለሁ። መጀመሪያም ቁጥጥርም ተሰርቶም ስለከረመ አያያዝ አያችሁ አይደል? ፀጉራችሁ ምን ያክል መጠቀም ብቻ አይደለም አንድም ነገር መጠቀም ብቻ ሳይሆን መያዝ አለባችሁ። እንዴት ነው የምንሰራው? እንዴ ነው የምንታጠበው? ቅባት ሲመርጥለት ቅባት እንጠቀማቸው ነገሮች ይዘቱን ጠብቆ ፀጉራችሁ እናንተ ብትጎዱ እንኳን ፀጉራችሁ ይዘቱን ጠብቆ ይኖራል ማለት ነው። እያችሁ ከዛ የተያያዘ ነገር ካለ እንደዚህ ነው ገብታችሁ ማላቀቅ ያለባችሁ። እንደዚህ እንደዚህ እየገባችሁ ከዛ በቃ አያችሁ። እያችሁ እንደዚህ ቢወጣ ፀጉራችሁ እንደዚህ ቢወጣ ምንም ችግር የለውም። ይሄ በጣም ፌር ነው። ከዚህ በላይ ሲወጣባችሁ ነው ፀጉራችን ተነቃቀለ ልትሉ የምትችሉት ማለት ነው። ይሄ ቀላሉ ነው። ፀጉር ይወጣል፣ ይወጣል፣ ይተካል፣ ይወጣል እና ፀጉሯችሁን ደግሞ እንደዚህ እንድሰሩት ነው። እኔ እንትን ምለው ሌላው ምምክራችሁ በነገራችን ላይ እኔ እንደውን ይሰበሰበ ያክል ነው እንጂ ለዚህ ቤት ሲሆን አሁን እኔ ስሬ ትክክል ሆኖ ምናምን አይደለም። በነገራችን ላይ ብዙም ሰራ አላሳምርም ግን አያችሁ ጸጉራችሁ እንደዚህ ይህ ይሰበሰባል። ከፊት ለፊት የሚወጡ ጸጉሮች ይሰበሰቡና ወደ ማደግ ይሄዳሉ ማለት ነው። ከዛ እንደዚህ አይነት ሹሩባ ይሄ ያርጉባሹ ሙላችሁ እንደዚህ አይነት ሹርባ ነው። ግን ንሱ ሲሰሩት በጣም ያምራል። ያው እንዳልኳቸው የኔ ሄድ ስለምሰራ አያችሁ፣ እንደዚህ ሲሰሩት በጣም ነው የሚያምረው። እሷ እንደውም እንደዚህ ጀምሯል ነው የምሰራው። በዛላይ ሸብ አርጋ ነውና በቃ ከስር እንደዚህ ትሉት ቆዳችሁ ይታያል። እንደዚህ ሲደረግ ማለት ነው። በርግጥ እኔም አላጠበኩም። በጣም አላልቼ ነው። ግን እንደዚህ አርጋችሁ ሲሰሩት ቆንጆ ነው ፀጉራችሁ። እያችሁ፣ አራት ቦታ ነው የሰራሁት። ግን ይሄው እንግዲህ ከሁለቱም ፊት የወጣው ነው እንግዲህ ይሄ ወጥ አይባልም ነግሬያቸው አሉ። በተለይ በተለይ ደግሞ ምን አለ መሰላችሁ፣ ቅባት ስትቀቡ ቆዳችሁ በደንብ መድረቅ የለበትም። በጣም ቆይታችሁ እስከሚያሳክካችሁ ድረስ ቆዳችሁ በራሱ እስኪሰነጣጠቅ ድረስ ወይም እስከሚያሰካችሁ የሰክካችሁ በራሱ ራሱ ወይ ድርቀት ነው የሚሆነው ሲደርቅ። ስለዚህ በጣም ቆይታችሁ አይደለም ፀጉራችሁ ማራስ ያለባችሁ። ልትታጠቡ ስትሉ በደንብ ቅባት ተቀብታችሁ አሳድራችሁ በሁለተኛው ቀን በደንብ መታጠብ አለባችሁ ማለት ነው። በደንብ ቅባት ፀጉራችሁ ማራስ አለባችሁ ግን ቆዳችሁ ወይ ቅቤ የማትቀቡ ከሆነ ወይ ቅባት የማትጠቀሙ ከሆነ ግን እየ እንትን እያለ ነው ራሳችሁ ራሱ ይደርቃል ማለት ነው። ሌሉ ነገሮች እነዚህ ትሪትመንቶች ልትጠቀሙ ትችላላችሁ፣ ግን እንደ ቅባት አይሆንም ማለት ነው። ይህንን ግን ሁልጊዜ መጠቀም ትችላላችሁ። እንደምታዩት በጣም በቀጭን ተደርጎ ነው የተሰራው። ግማሽ ሾባ ማንኪያ ያደረኩት። ስለዚህ ምንም አይነት ነገር እናንተን እንትን ሊል አይችልም። እንደውም በበለጠ በጣም ጥቅም ነው ያለው። ዛሬው ይህንን ይመስላል። በቀጣይ ጠቃሚ ቪዲዮ ወይም ደግሞ በቻሌንጅ ውስጥ ከምንገናኝ ድረስ ያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ አድርጉልኝ፣ ላይክ አድርጉ። ላይክ ሳታደርጉ እንዳታልፉ ማለት ነው። በጣም ነው የምወዳችሁ። ከኔ በላይ ደግሞ እግዚአብሔር አምራት ይውደድልኝ። ቻው